ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት እንደምሰምታችኋል፣ የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ሥራዎች ላይ ትኩረት የሚያደርገውችን እንሆ የዛሬው ተጀምሯል። የዛሬው ዝግጅታችን የወር ደመወዙ ስላልተከፈለው አሰሪውን ስለገደለው ሰራተኛ የምንነግራችሁ የወንጀል ታሪክ ነው የተሰናዳው። ወደ ዝግጅቱ እንሸጋግራለን። ግርማ ፍሰሀ ነኝ። የሰራበትን ስላልከፈለው አሰሪውን የገደለው ሕይወት በሬሳ የእንስሳ እርባታ ማኅበር የሚገኘው ደብረ ብርሃን ከተማ ነው። ማኅበሩ ከመንግሥት መሬት ተረክቦ በአሳማ ማርባት ሥራ ላይ የተሰማሩ አባላትን ያቀፈ ነው። በዚህ ሥራ ደግሞ የደብረ ብርሃን ዩኒቨርስቲ በአሳማዎቹ ላይ ጥናትና ምርምር ለማድረግ የዩኒቨርስቲው ተማሪዎች ተመግበው የተረፋቸውን የምግብ ትርፍራፊ በነጻ ይሰጣቸዋል። ማኅበሩ ይህንን ተረፈ ምግብ ከዩኒቨርሲቲው አሳማዎቹ ውስጥ እስከሚገኙበት ቦታ የሚያመላልስና አሳማዎቹን ቀልቦ የሚንከባከብ አንድ ወጣት ይቀጥራል። የወጣት ቁምላቸው ሽመልስ ይባላል። ሰሜን ሸዋ ኦሮሚያ ዞን አቢቁና ጣ ወረዳ ምንዲዳ የሚባል ቦታ ትውልድና እድገቱ ነው። ቁምላቸው ባለትዳርና የአንድ ልጅ አባትም ነው። ወደ ደብረ ብርሃን የመጣው ሥራ ፍለጋ ነው። በቀበሌ 08 ቤት ተከራይቶ ከባለቤቱና ከልጁ ጋር ይኖራል። አዲስ ያገኘው ስራውንም ያለምንም መሰላቸት አሳማዎቹን እየቀለበና እየተንከባከበ ስራውን ቀጠለም። ቁምላችሁ ሽመልስ ይህንን ሲሠራ በፍቅር በፍጹም ታማኝነትና ታዛዥነት ነው። ለአሳማዎቹ የሚሆነውን ተረፈ ምግብ የሚያመላልሰው ማኅበሩ በተከራየው በፈረስ በሚጎተት የዕቃ መጫኛ ጋሪ ነበረም። ከጊዜ ወደ ጊዜም የማኅበሩ አቅምና የአሳማዎቹ ቁጥር እየጨመረ መጣ። የማኅበሩ የሥራ ኃላፊዎችም ይህን ተገንዝበው የሥራው ጫና እንዲቀልለት ተጨማሪ በፈረስ የሚጐተት የዕቃ መጫኛ ጋሪ ይገዙ። ሆኖም ሥራው ስለበዛ ብቻውን ሆኖ መሥራት ስለሚከብደው ሌላ አንድ አጋሽ ሰው እንዲቀጠር የማኅበሩ የሥራ ኃላፊዎች ኃላፊነት ሰጡት። በተሰጠው ኃላፊነት መሠረት የሚረዳው ሰው ማፈላለግ ይጀምራል። በሚያውቃቸውም በራሱም የሚያግዘውን ሰው ለማግኘት ብዙ ደከመ። በዕለታት በአንደኛው ቀን ላይ ግን አጋዥ የሚሆነውን ሰው አገኘ። እዛው ደብረ ብርሃን ከተማ ቀበሌ ዜሮ ሁለት በተለምዶ ሰው ተራ ከሚባል ቦታ ከወጣት ተመስገን ካሳ ጋር ተገናኙም ተመስገን ካሳ ሰሜን ሸዋ ዞን መንዝ ጌራ ወረዳ ቀበሌ ዜሮ አሥራ አንድ ልዩ ቦታው መርቲ ከሚባል አካባቢ ነው ትውልድና እድገቱ። እሱም እንደ ቁምላቸው ሽመልስ ወደ ደብረ ብርሃን ከተማ የመጣው ሥራ ፍለጋ ነው። ከሁለት ጓደኞቹና ዘመዶቹ ከሆኑት አስማማው ተስፋዬና ዘመድኩን ተገኝ ጋር አንድ ቤት ተከራይተ ይኖራሉ። አሁን ቁምላቸው ሽመልስ ሠራተኛ ቀጣሪ ተመስገን ካሳ ደግሞ ስራ ፈላጊ ሆነው ነው የተገናኙት። ደራደርም ይጀምራሉ። ስራው ምንድን ነው ይላል ስራ ፈላጊው። የስራውን ዝርዝር ያስረዳል ሰራተኛ ፈላጊ፣ ክፍያውም በወሩ መጨረሻ በ26ኛው ቀን እንደሚፈጸም ይነግረዋል። እናስተስማማለ በማለት ይጠይቃል ቀጣሪ። በሚገባ ተገኝቶ ነው ብሎ ይመልሳል ሥራ ፈላጊ። ካፍታ ቆይታ በኋላም የሰዓታት ትውቅ በማይመስል ወዳጅነት መንፈስ ተያይዘው እየተሳሳቁ ሥራው ወደሚከናወንበት የአሳማ እርባታው ግቢ ሄዱም። እዛም እንደደረሱ ሥራው እንዴትና መቼ እንደሚሠራ በዝርዝር ተነጋገሩ። ተመስገን ካሳ ሥራው ተመችቶታል። አሰሪዎቹም እምነት ጥለውበታል። ዘውትርም ይታትራል። ይህንን ጉብዝናውንና የሥራ ተነሳሽነቱን የተመለከቱት የማኅበሩ የሥራ ኃላፊዎች እዛው አሳማዎቹ ከሚረቡበት ግቢ ውስጥ ከሚገኝ ሦስት ክፍል ቤት ውስጥ አሳማዎቹን በቅርብ እየተከታተለና እየተንከባከበ ያለ ኪራይ እንዲኖር ፈቅዱለት። እሱም ይበልጥ በትጋትና በሐቀኝነት ሥራውን ለመሥራት ለራሱ ቃል ይገባል። በአዲሱ መኖሪያ ቤቱም ካስማማው ተስፋዬና ዘመድኩን ተገኝ ጋር አብረውት እንዲኖሩ አደረገ። ስራው ግን የሚሰራው በቁምላቸው ሽመልስና በተመስገን ካሳ ነበረም። በእንዲህ አይነት ሁኔታ አምስት ወራቶች ተቆጠሩ። ቁምላቸውና ተመስገን ያለ ምንም ጸብ፣ አንተ ትብስ አንተ ትብስ በመባባል በመተሳሰብና በመተዛዘን በሞቀ ጓደኝነት ዘለቁ። አንደኛው ቀን ላይ ግን ታሪክ መለውጥ ጀመረ። በመካከላቸው ቅሬታ የሚፈጥር ጉዳይ ተከሰተ። ጉዳዩ ቁምላቸው ለተመስገን የሠራበትን የሁለት ወር ደሞት ሳይከፍለው መቅረቱ ነበረም። ተመስገን ለጓደኛውና ላለቃው ሽመልስ ተከታታይ ጥያቄ አቀረበ። የሽመልስም መልስ እሺ ትደርስበታል የሚል ነው፣ ግን ሳይሰጠው ይቀራል። ለተከታታይ ወራትም ምንም የተለወጠ የለም። መጠየቅና ምላሽ ማጣት ተመስገንን ሆዳ ባሰው። የድካሙን ክፍያ ለማግኘቱ አንገበገበው። ያኔ ነገር ማፍሰልሰል ጀመረ። ብዙም ሳይቆይ አብሮ ስለሚኖረው ዘመዱና ጓደኛው ለሆነው አስማማው ተስፋ ይነግረዋል። አብራውም ሆነው ብዙ መከሩ። ለሁለት ሆነው ምን ማድረግ እንዳለባቸው ማውጣትና ማውረድ ጀመሩ። በስተመጨረሻም በአንድ ሐሳብ ተስማሙ። ከተቻለ የሠራበትንና ያልተከፈለውን ደሞዝ ማስመለስ አሊያም አልከፍል ያለውን ሰው የእጁን መስጠት ይህንንም ፊርማ በሌለው ስምምነት አጸደቁት። አብሮ አደጎቹ ነሐሴ 28 ቀን 2006 ዓ.ም ቁምላቸው ሽመልስና ተመስገን ካሳ የተለመደውን የቀኑን የአሳማ የመንከባከብ ሥራቸውን ምሽት አሥራ ሁለት ሰዓት ላይ አጠናቀቁ። ወደየቤታቸውም ሲሸኛኙ የተለመደውን የደናደር መልካምኞት ተለዋወጡ። ነገር ግን በሆዱ ቁርሾ ይዞ የነበረው ተመስገን ካሳ በዚያ ምሽት እንዳለፉት ወራት በመብሰልሰል ብቻ አላለፈውም። ቆም አለም። ሥራ ሲፈልግ ሥራ ያስገኝለትን፣ ቀጥሎም እንደ ታላቅ ወንድሙ የመከረውን ያገዘውን፣ ኋላም ቆይ ዛሬ ቆይ ነገ እያለ የሁለት ወራት ደሞዙን ያልከፈለውን ቁምላቸው ሽመልስን ከጀርባ ሆኖ ተመለከተውን። ነገ ይለይልናል ወዳጄ ብሎ ለራሱ ወደ ማረፊያው አዘገመም። ተመስገን ካሳ ይኖርበት ከነበረው ግቢ እንደደረሰም እንደወትሮ ረፍት ለማድረግ ካልጋው ጋደም አላለም ራትም ሊያዘጋጅ አልሞከረም። ይልቅ ከግቢ ውስጥ ወደሚገኝ አንድ የተቆለፈ መጋዘን በፍጥነት አመራም። የመጋዘኑን በር ቁልፍ በሽንኩርት መክተፊያ ቢላዋ ደጋግሞ ሲመታው ተሰበረም። ወደ ውስጥ ዘልቆ ገባ ከውስጥም አንድ የተሰቀለ የእንጨት መቁረጫ መጋዝና በርከት ያሉ አካፋዎች ተቀምጠዋል። መጋዙን ከተሰቀለበት ቦታ ወረደው፣ አንዱን አካፋ ከተቀመጠበት ቦታም አነሳ። የአካፋውን የውስጥ ቁመት በመጋዙ በማስተካከል ቆረጠው። የተቆረጠውን አካፋ ይዞ ወጥቶ ከሚተኛበት ድንክ አልጋ ስር ደብቆ አስቀምጠው። ምሽት ላይ አስማማው ተስፋዬ ለመኝታ መጣ። ተመስገን ካሳ ሊያደርግ ያሰበውን ነገር ሁሉ በዝርዝር አስረዳው። በነገረው ሰይጣናዊ ሐሳብ ስምምነቱን ገለጸ። የዕቅዱ መሪ ተዋናይ የመሆን ፈለገ። እንዲያውም አለ አስማማው ተስፋዬ፣ እንዲያውም ቁምላቸው ሽመለስ ለሥራ የሚመጣው ሌሊት ነው። እኛ ያለንበት ደግሞ ዘዋራና ብዙ ሰው የሚበዛበት ስላልሆነ ያሰብነውን ለማሳካት የሚያውከን እንቅፋት የለም በማለት ተመስገንን አነሳሳ። እነዚህ ሁለት ዘመዳሞች ይህን ሁሉ ሲዶልቱ፣ ሲሸርቡ፣ ሲያሴሩ ለሌላኛው አብሮ አደግ ጓደኛቸውና አብሮአቸው ለሚኖረው ዘመድኩን ተገኝ ትንፍሽ አላሉም። ለነገ ማለዳ የሰው ነፍስ ሊያጠፉ ቀጠሮ ይዘው ተኙ። ለመሆኑ ያሰቡትን ያሳኩት ይሆን? ነሐሴ 29 ቀን 2006 ዓመተ ምህረት ቁምላቸው ሽመልስ ወትሮ እንደሚያደርገው ማልዶ ከእንቅልፉ ተነሳ። በሰላም ያሳደርከኝ በሰላም አውለኝ ብሎም ጸሎቱን አደረሰ። በፍጥነትም የሥራ ልብሱን ለበሰ። ባለቤቱ ቀድማ ተነስታ ነበርና ባዶ አፈ እንዳትወጣ ቁርስ አድረግ አለችውም። ቋጥሪው ከባልደረባዬ ጋር እበላለሁ፣ የሥራ ሰዓት አይርፈድ አላት። የተኛውን ልጁንና ልትሸኘው የተነሳችውን ባለቤቱን ስሞ የተቋጠረለትን ቁርስ ይዞ ተሰናብቷቸው ወጣም። የአሳማ ማርቢያ ግቢው ደርሶ የአጥሩን በር አንኳኳ። የበሩን መንኳኳት የሰሙት ተመስገን ካሳና አስማማው ተስፋዬ በፍጥነት ተነሱ። ተመስገን ቀድሞ በሩን ሊከፍት ሄዳ የተደገሰለትን ያላወቀው ቁምላቸው ሽመልስ ዝም ብላችሁ ተኝታችኋል፣ በሉ ተነሱ፣ ቁርስ ይዣለው እንብላ ይላል። ሁለቱ ዘመዳሞች የወጠኑትን ከዳር ለማድረስ በትግልና በጉልበት ቁምላቸውን ጥለው ማሸነፍ እንደማይችሉ ስለሚያውቁ የጥቃት እርምጃ አወሳሰዳቸውን ቀየሩም። እናም ለጠማንሻ እንዲሆን ተመስገን ጥያቄ አነሳ። እኔ የምለው ሽመልስ ለምንድነው የሰራሁበትን የማትከፍለኝ? ብሎ ይጠይቋል። አሁን ስለ ደሞዝ የምናነሳበት ሰዓት ነው? ይልቁንስ ፈጠን በል፣ ቁርስ በልተን ወደ ስራችን እንሂድ፣ ይላል። በዚህ ጊዜ ከኋላው ቆሞ የነበረው አስማማው ተስፋዬ ቀድሞ ይዞት በነበረው ዱላ ቁምላቸው ሳያስበው ጭንቅላቱ ላይ መታው። ቁምላቸውም በፊት ለፊቱ ተደፋ። በወደቀበት ደግሞ መታው። ተመስገንም ከተነሳ አይለቀንም ብሎ አሳጥሮ ቆርጦ ያዘጋጀውን አካፋ ከደበቀበት ራስጌው ፈጥኖ በማምጣት ቁምላቸውን አንገቱና ጭንቅላቱ ላይ መታው። ቁምላቸውም እያጣጣረ እባካችሁ ስለ ፈጠራችሁ የጀመረውን ቃል ሳይጨርስ ዳግም መቱት። በዚያው ቅስፈት እስትንፋሱ ጸጥ አለች። ሽወቱ አለፈ። ይሄን እየተፈጠረ ያለ ነገር ያልገባው ዘመድ ኩን ተገኝ ከተኛበት ተነሥቶ ለመገላገል ሞከረ። ሆኖም ሽመልስንም ማዳን ጓደኞቹንም ማስቆም አልቻለም። በስተ መጨረሻ የሆነው ጨርቄን ማቄን ሳይሉ ሦስቱም ከአካባቢ መጥፋት ነበረም እሱንም አደረጉት። ይህ ዘግናኝ ድርጊት ከተፈጸመ አንድ ቀን አልፎታል። ከማኅበሩ አባላት አንድ ሰው የአሳማዎቹን ሁኔታ ለማየት ወደ ቦታው ይመጣል። ቦታው ላይ እንደ ደረሰ የተመለከተው አስደንጋጭ ሁኔታ ነበረም። የሚይዘውን የሚጨብጠውን አጣ። የአሳማዎቹ ቀላቢ የሆነው ቁምላቸው ሽመልስ ክፉኛ ተመቶና በደም ተጨመላልቆ ሕይወቱ አልፎ ተመለከተ። ያየውን ነገር ማመን አቃተው። ሞባይሉን አውጥቶ ግን ዘጠኝ ዘጠና አንድ ደወለም። የስልክ ጥሪ የደረሰው የደብረ ብርሃን ፖሊስ ጊዜ ሳያጠፋ በቀጥታ ድርጊቱ ተፈጸመ ወደ ተባለበት ቦታ ደረሰም። ወዲያው የሚያስፈልገውን መረጃ ከቦታው ላይ አሰባሰበ። የቁምላቸውን አስክሬን በማስነሳት ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል እንዲላክ አደረገም። በመቀጠል የገዳዮቹን ማንነት ለማወቅ ምርመራውን በሰፊው ቀጠለም። የተቆራረጡ እንጨቶችና አካፋ ድርጊቱ በማን እንዴት እንደተፈጸመ ጠቋሚ ሆኑለት። በቁርጥራጭ ቁሳቁሶቹ በመነሳት ሟች ከማን ጋር እንደሚኖር ጸበኞችስ ካሉት እነማን ይሆናሉ የሚለውን ፖሊስ በሰፊው ማጣራት ጀመረም። በተገኘው መረጃም ሟች ከማንም ጋር ጸብ እንደሌለውና ይኖር የነበረውም ከሚስቱና ከአንድ ሕፃን ልጁ ጋር መሆኑን አረጋገጠም። ሆኖም አብሮት የሚሰራ ተመስገን ካሳ የሚባል ሰው እንዳለ መረጃ ይደርሳል ለፖሊስ። ፖሊስ ማጣራቱን ቀጠለ። አብሮት የሚሰራው ሰው ማነው? አሁን የት ሄደ? ለምንስ ጠፋ? ፖሊስ ጥርጣሬውን ከዚሁ ሰው ላይ አደረገም። ፖሊስ ይህ የጠፋው ሰው ማን ነው የሚለውን የማጣራት ሥራ ሲሠራ የጠፋው ሰው ተመስገን ካሳ እንደሚባልና አድራሻውም ሰሜን ሸዋ ዞን መንዝጌራ ወረዳ ቀበሌ 011 እንደሆነ ቤተሰቦቹም እዚያው እንደሚኖሩ አረጋገጠም። በተጨማሪም አብረውት ይኖሩ የነበሩ ሌሎች ተጨማሪ ሁለት ሰዎች እንደነበሩና ከተጠርጣሪው ጋር አብረው የጠፉ መሆናቸውን ለፖሊስ ተጨማሪ መረጃ ቀረበለት። በመረጃው መሰረትም የማጣራት ስራ ሲሰራ ሟች የቀጠረው ግለሰብ አብረውት ይኖሩ የነበሩትም የአንድ አካባቢ ልጆችና ዘመዳሞች መሆናቸውን አረጋገጠ። ይሄ ደግሞ ሥራውን የሚያቃልል ሆነ። ለመሆኑ ይህ ወንጀል ከተፈጸመ በኋላ እነዚህ ሦስት ግለሰቦች የት ነው ያሉት? መስከረም 17 ቀን 2007 ዓ.ም የጠፉት ተጠርጣሪዎች ይገኙበታል ተብሎ ወደ ታሰበው ከተማ አንድ የፖሊስ የምርመራ ቡድን ወደዚያ አመራም። ከስፍራው ሲደርስም በቀጥታ የሄደው ሟሽ ቀጥሮ ያሰራው ወደ ነበረው የተመስገን ካሳ ቤት ሳይሆን ተመስገን ካስጠጋቸው አንደኛው ጓደኛቸው ከሆነው ዘመድኩን ተገኝ መኖሪያ ቤት ነበረም። ፖሊስ ዘመድኩንን የመስቀልን በዓል ከቤተሰቡ ጋር ሲያከብር ያገኘዋል። ወደ መሃል ሜዳ ከተማ ፖሊስ ጣቢያ ይወስደዋል። የምርመራ ቡድኑ ለምን ከዛ ወደዚህ እንደተመለሰና ጓደኞቹ የት እንዳሉ ይጠይቀዋል። ዘመድኩን ተገኝም ምንም ሳያንገራግር የተፈጠረውን ሁሉ ለፖሊስ ገለጸ። ጓደኞቹም እዚሁ ከተማ እንደሚገኙ ተናገረም። ፖሊስ ከዘመድኩን ተገኝ ያገኘውን መረጃ በመያዝ ተመስገን ካሳና አስማማው ተስፋዬ ወደሚገኙበት ሌላኛው ጎጥ አመራ። እዚያም ሲደርስ ዘመድኩንን እንዳገኘው ተጠርጣሪዎቹን ለማግኘት በለስ አልቀናውም። ቀድሞ መረጃው የደረሳቸው ተጠርጣሪዎች ከአካባቢው ተሰወሩ። ፖሊስ ግን ፍለጋውን አጠናከረ። ከሁለት ሳምንት እልህ አስጨራሽ ፍለጋ በኋላ የገቡበት ገብቶ በሕግ ቁጥጥር ሥር አደረጋቸው። ከተያዙም በኋላ ድርጊቱን ስለ መፈጸማቸው አልተከራከሩም። ያደረጉትን በዝርዝር አስረዱ። የሠራውበትን ስላልከፈለኝ የገደልነው ብሎ ተናገረ። ተመስገን ደግሞ ስላልተከፈለ የሰው ሕይወት ማጥፋት ተገቢ ነው ለምን በሕግ አመልክታችሁ ለመቀበል አልሞከራችሁም? ሲል ጠየቀ ፖሊስ። ሁለቱም ምላሻቸው ይህንንስ አናውቅም የሚል ነበረም። የደብረ ብርሃን ከተማ ፖሊስ ተመስገን ካሳና አስማማው ተስፋዬ የፈጸሙትን የወንጀል ድርጊት በሰው ማስረጃ አያይዞ አቀረበም። የወንጀል ፈጻሚዎቹ የወንጀል ቦታውንም በራሳቸው ፍቃድ አሳይተዋል። የምርመራ ሥራውን ያጠናቀቀው ፖሊስ በአቃቢ ሕግ በኩል ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት ያቀርባል። በሁለቱ ወንጀል ፈጻሚዎች ላይም ክስ ይመሰርታል። ክሱን ሲሰማ የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ለደሞዝ አልተከፈለኝም ጥያቄ ምላሽ ጭካኔ በተሞላበት የሰው ሕይወት ያጠፉትን ተከሳሾች ቀጥቷል። ተመስገን ካሳን በአስራ አራት ዓመት አስማማው ተስፋዬን በ13 ዓመት ጽኑ እስራት እንዲቀጡ ወስኖ ዘብጥያው። የተወደዳችሁና የተከበራችሁ አድማጮቻችን ለዛሬ ያሰናድ ፕሮግራማችን እንሆ ተፈጽሟል። ዝግጅቱን ወንጌላዊት ብራኑ አቀናበረችም። ሳምንት በሌላ ዝግጅት እንጠብቃችኋለን። ግርማ ፍሰሀ ነኝ። አገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናግዱበት ዝግጅት